ልጅ ባምላክ እንግዲህ ፍትህ አገኝታለች። ኢትዮጵያ ላይ ህጻን ልጆች፣ ሴቶች ጋር ያለው በደል ከቀን ወደ ቀን እየገፋ ቢሄድም አንዳንድ ጊዜ ደግሞ እንደዚህ ፍትህ ሲገኝ ደስ ይላል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የኔ ቤተሰቦች ሰላማችሁ በያላችሁበት ብዝዘት ይበል። ወዳችሁና ፈቅዳችሁ የኔን ቻናል ስለምታውልኝ ስለምትከታተሉኝ፣ ስለምታበረታቱኝ ለምትሰጡኝ ኮሜንት አስተያየት እጅግ አድርጌ አመሰግናለሁኝ። አሁንም አብሮነታችሁ አይለየኝ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አሳድጉኝ ይላለሁኝ። ዛሬ እንግዲህ የመጣሁበት አንድ ጉዳይ አለ። እስከዛሬ ድረስ ፍትህ ፍትህ እየተባለ የአገር ሽማግሌዎች የሃይማኖት አባቶች ብዙዎቹ ፍትህ እየጠየቅ ነበረ። ለህፃን ባምላክ ከዚህ በፊት አይታችኋል። ተደፍራ እንደዚያ ፍትህ ላጣቸው ለሄቨን ሲጮህ ነበረ። ከዚያም ወደዚህ ደግሞ ለባምላክ ደግሞ እንደዚሁም እየተጮህ ነበረ። ባምላክ ዛሬ ላይ እንግዲህ ግንቦት አስራ አምስት ላይ በጉርሻ ፔጅ ላይ እንደተገለጸው ፍትህ አግኝቷል። ግንቦት 15 ውሳኔ ተሰጥቷል። ግን እንግዲህ ከዚህ በፊት እያላያችሁ ወይም የዚችን የታዳጊ የጨቅላ ህጻናት ይችን የምታሳዝን የምታ እኔንጃ እናት በዚህ ከሆዷ እንዳልወጣች እንደዚህ ጭካኔ እየፈጠረችባት ምን ሁና ነው? ምን ስነክቷ ነው? ብቻ በጣም ይከብዳል። እንግዲህ ፔጁ ላይ አይታችሁት ወይም ከዚህ በፊት ተከታትላችሁ ከሆነ ተከታትላችሁ ከሆነ ጉርሻ ፔጅ ላይ ከዚህ በፊት በእንጀራ አባቷ እና በወላጅ እናቷ የተገደለችው ጨቅላ ህጻናት እናት ይህን ያህል የጨከነችባት በዚች በታዳጊ በምታሳሳ ልጅ ላይ አባቷ ብዙ ተስፋ ነበረው። በሁለት ክራንች ነው የሚሄደው። ነገር ግን እሳ የልጁ መሞት እጅጉን አሳዝኖታል፣ እጅጉን አንገብግቦታል። እስከ መቼውም ድረስ ደግሞ ሴት ልጅ ደግሞ ለአባቷ ነው የምታደላው፣ እና አባቷ አሁን ላይ ያሉበትን በጣም ከባድ ሐዘን ውስጥ ላይ ናቸው። ነገር ግን እሳ ወላጅ እናቷ ና የእንጀራ አባቷ በእስር ቤት ነበር የሚገኙት። ፍትህ እየጠየቁ ነበረ የሀገር ሽማግሌዎችም እንደ ሃይማኖት አባቶችም ህፃን አዛውንቱ ፍርድ እየጠበቁ ነበረ። ነገር ግን አሁን ላይ ፍርዱ ተበይኗል፣ ፍርድ ተሰጥቷል። መቼም እውነት ከሆነ ፍርዱ በጣም በሚያሳዝን ሁኔታ ይሄ ፍርድ የሚቀጥል ከሆነ ሌሎችም ህጻናቶች እንደዚሁ አይሞቱም ወይም ደግሞ አይገደሉም ብለን እናምናለን። ሁሉም ሊጠነቀቅ ይገባል ብለን እናምናለን። እና ውድ ቤተሰብ ባምላክ ፍትህ አገኘች ነው የሚለው። ከዚህ ቀደም ማለትም ከሰባት ወር በፊት ያለ ፍርድ እስር ቤት ቁጭ ብለው የነበሩ እናቷ እና የእንጀራ አባቷ ባምላክ ሁለተኛ ሞታ ዓመት ጊዜ ብዙ ኢትዮጵያውያን ጉርሻን ፔጅና ተከታታዮቹን ጭምር ነበር ፍትህ ነበር እያልን የጮህን ነው። ጉዳዩ በአፋጣኝ ታይቶ ይሄው ዛሬ ግንቦት አስራ አምስት ቀን የነበረው የባምላክ ጉዳይ የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾቹ እናቷ እና እናቷ የባምላክ እናት ሃና በየነ በሞት እንድትቀጣ ተወስኖባታል። ወላጅ እናቷ ሃና በየነ በሞት እንድትቀጣ ተወስኖባታል። እንደዚሁም ሁለተኛ እንጀራ አባቷ ብሩክ በሞት እንዲቀጣ ተወስኖበታል። ይላል እንግዲህ ውድ ቤተሰብ፣ ይሄ ፍርድ እውነተኛ እና ትክክለኛ እውነት፣ የሞት ፍርድ ኢትዮጵያ ላይ አለ ወይ የሚያስብለውን ካዬ ሊጠነቀቅ ይገባል። ግን ግን ይህንን በደል የፈጸመችባት እናቷ ባትሆን በጣም ደስ ይለኝ ነበረ ምን መሰላችሁ፣ አንድ ጊዜ ፈርዶባታል አይደለ? ሌላውስ ቢሆን ብላችሁ እንዳትሉኝ። ግን የእናት እናት የሚለው በጣም ከባድ ነው። እናት ለልጇ ዘጠኝ ወር ተሸክማ ከመጀመሪያ ሀ ሲል ገና ከአንድ ወር ጀምሮ ጽንሱ ከቀረባት ጊዜ ጀምሮ እስከ ዘጠኝ ወር ድረስ ያለውን እንግልት ያለውን ብዙ ስቃይ፣ እንቅልፍ ማጣት፣ ድካም፣ ህመም ብዙ ነገሮችን ታውቃለች፣ እናት እስከሆነ ድረስ። ያን ሁሉ ነገር ግን ችላ፣ ይችን የመሰለች ልጅ ወልዳ ነገጧት ወንድ በሄድ ወንድ ለሚመጣ የወለደቻትን ልጇን በምን አይነት ጭካኔ በምን አይነት አንጀት እንደ ገደለቻት እውነት በጣም ነው የሚያሳዝነው። ሚንጃ እናቷ በሚባል ሰዓት ግን በጣም ነበረ የተሰማኝ፣ በጣም ውስጤ በጣም ነው ያዘ ነው። እናቷ ባትሆን አሁን ሆኗል። እውነት እናቶች በእንዲህ አይነት ጭካኔ ላይ ከሆዳቸው ለወጣው በእንዲህ አይነት የጨከኑ እንደዚህ አይነት ሰዎች ላይ ሌላው ምን ያህል ይሆናሉ የሚለውን ነገር ሳስበው አይከብደኝም። እውነት እንደዚህ አድርጋ ገድላት ሰላም እረፍት ትኖር ነበረ። እንደ ምንም የሚያስቸግር ነገር ቢገጥማትስ ህይወቷን ማስተላለፍ አትችልም ነበር። አይታወቅም ምን እንደተባለች በልጇ ላይ እንድትወስን ያደረጋት። የፈለገውን ነገር ቢሆንም በራሷ ላይ መወሰን ትችል ነበረ። ራሷን አሳልፋ መስጠት ትችል ነበረ። እገልሻለሁ ልጅሽን እንኳ ግደይ ብትባል ማለት ነው ራሷን መግደል ትችል ነበረ ወላሂ ነው የምላቸው እኔ በጣም ነው የሰቀጠጠኝ በጣም ነው ያዘንኩት በጣም ነው እንትን ያለኝ ማለት ነው በቃ ውሸት ነው እያልኩኝ እስካሁን ድረስ ጆሮዬ ዝም ብዬ ትንለው ነበረ ነገር ግን እሳ በዚህ መንገድ ስለሆነ የሞት ቅጣት ስለተፈረደባቸውም ደስ ይላል ግን እናት የሚለው እንትን ቃሉ ራሱ ባይጠቀስ ባይ ነበርኩኝ። አንድ ጊዜ ሆነ ጨካኝ እናት እና ፍርድ በማገኘት ይች ጨቅላ ህጻን ደስ ብሎኛል። በምንም መንገድ ብትሆኑ፣ በምንም ነገር ችግር ውስጥ ብትገቡ፣ በምንም ይሁን በምንም በልጆቻችሁ እና በቤተሰቦቻችሁ ላይ ባትፈርዱ ባይ ነኝ። የፈለገውን ነገር ቢሆን እራሳችሁን አሳልፋችሁ መስጠት ትችላላችሁ። እናትነት ከባድ ነው። እናትነት ሕይወት ነው። እናትነት ራስን አሳልፎ መስጠት ነው። አልገባትም እንጂ እኮ እናት መሆኗ ስታምጥ እኮ በሞትና በመኖር መሃከል ሁና ነበር የወለደቻት መቼም ምራቅ አይደለችም። ባፏላ ወጣቻት። ግን እንዴት ጨከነችባት በልጇ ላይ! የእንጀራ አባት እንጀራ አባት ነው። ባንድ ፊቱ ስንት መልካም ሰዎች ባሉበት እንትን መጥፎ ሰዎችም አሉ አይደለም። ሌላው ቀርቶ ከዛችሁ ከወደዳት ከሚስት በስተቀር የፈለገውን ልጅና ቤተሰቧን የማይወድ ስንት አውሬ ወንድ አለ። ነገር ግን በዚህ ቅጽበት የፈለገውን ነገር ቢሆን የፈለገውን ነገር ያህል ቢያደርግ የፈለገውን ነገር አጠፋሻለሁ እንኳ ቢላት ቢያስጨንቃትም ልጇን ግን አሳልፋ መስጠት የለባትም ነበር እሷም ተባብራ ልጇን መግደል የለባትም ነበር ግን እውነት ፍርዱ ትክክለኛ ፍርድ ነው መሆኑን በአደባባይ ሲታወቅ ነው ይህንን ነገር ልተነፍስ የቻልኩት እንጂ እናቷ የሚለውን ነገር በጣም ነበር እንትን ያልኩት። አይ የእንጀራ እናት ሁና ነው። ስንት መልካም የእንጀራ እናቶችም እንዳሉ አሉ፣ ግን በቃ ስሙ እስከሆነ ድረስ የእንጀራ እናቷ ሁና ነው እንጂ እናቷ ልጇን አትገልም ነበረ ስል የነበረው ነገር ግን እሳ በቃ እውነተኛ ሆኖ ባምላክን እናቷም የእንጀራ አባቷም ገለዋታል። እንግዲህ ይችን ጨቅላ ህጻ ልጅ ምንም የማታቀውን እንደዚህ አድርገዋታል? ምንም ማድረግ አይቻልም። አባቷ ግን እስከ ህይወቱ ፍጻሜ ድረስ እስከ ጊዜ ሞቱ ድረስ ከውስጡ የማይወጣ ሐዘን ከውስጡ የማይወጣ ቁስል ነው የሆነበትና በጣም አሳዝኖኛል። ጽናቱን ይስጠው። እንግዲህ አባትየው ሌላምንም ሌላ ምንም አይባሉም። እነዚህ ግን በአፋጣኝ በአደባባይ መቀላት ነው ያለባቸው አንገታቸውን። ትክክለኛ ፍርድ ካለ ኢትዮጵያ ላይ በጣም ደስ ይላል። ውድ ቤተሰቦች ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እኔስ በሆን ምን አደርጋለሁ ይሄ ነገር እኔስ ቢሆን ምን ያህል ከባድ ችግር ቢገጥመኝ ምን እወስናለሁ የሚለውን ነገር ለሁላችንም ትምህርት ነው የሚሆነው። የፈለገውን ነገር ቢሆን በልጅ ላይ አይደለም በማንኛውም ሕጻን ጨቅላ ሕጻን ልጅ ላይ እንደህ አይነት ግፍና በደል ማድረስ በጣም ያማል እንግዲህ ከዚህ በኋላ ያሉት መጠንቀቂያ ይሆናቸዋል። እናቷስ በአንድ ጊዜ አብዳ ነው፣ ግን ሌላው ያቀዱ ያሰቡት በውስጣቸው በቀልን ያዘሉት እንደዚህ አይነት ሰዎች ካሉ መጠንቀቂያ ይሆናቸዋል እና አላህ ሀገራችንን ሰላም ያደርግልን፣ ሰላሙን ያሰማል። በሰውም አገር በሀገርም ብዙ ነገሮች እንሰማለን። አላህ በቃ ይበላል። ሀሳብ አስተያየታችሁን አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።